የአህባሽ አዝማሪዎች ብለው ብለው ጨራሽ ማልቀስ ጀምረዋል፣ በነሽደ ወይስ እንዴት? ቢስሚላ አልሐምዱላ ሰላት ወሰላም አላ ረሱልላ ዋላ አልህ ወሰሕብህ ወመንዋላ። የተከበራችሁ ወንድምና እህቶች አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። የጌታችን ያለ መልካም ቃል ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋደን በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንደተለመደው ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። እስከዛ ይህን ቪዲዮ ላይክ በማድረግ እንዲሁም ኮሜንት በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮ ተጠይቃለሁ። የመጀመሪያ ቪዲዮአችን የሚሆነው ወንድምና እህቶች አህባሾችና ሱፊያዎች ልክ እንደ ኦርቶዶክስ ስዕላትን መጠየቅ ጀምረዋል እየሳሉ የሚል ይሆናል። ይህን ስላችሁ ያለ መረጃ አይደለም። እንደተለመደው መረጃ እያመጣን ቱ ዘ ፖይንት የምንዳሰስ ይሆናል።

እንግዲህ ባክግራውንዱ ራሱ ጽሁፉ ካያችሁት ሁዝበይድ ያረሱልላ ይላል፣ ነቢዩ አለ ሰላቱ ወሰለም ከጭንቅ አውጡኝ፣ አጠጡኝ ይላል። ነቢዩ አለ ሰላቱ ወሰለም ሊያጠጡ ከጭንቅ ሊያወጡ አይችሉ። እሳቸው ራሱ ከተለያዩ ጭንቆች እንዲሁም ደግሞ ተረበው ያበላቸው ተጠምተው ያጠጣቸው ሐሊቃቸው አላሁ ሱብሃነ ወተዓላ ስለሆነ ማለት ነው። ግን በሚያሳዝን ሁኔታ ነቢዩ አለ ሰላቱ ወሰለም የከለከሉትን ስዕል፣ ያን ነገር እየሳመ ምናምን ነገር እነሱ ይጠይቃል ማለት ነው። አላሁ ሱብሓነሁ ወተዓላ ከዚህ ነገር ይጠብቃል። አንዱ ደግሞ የነቢዩ አለ ሰላቱ ወሰለም ጸጉር ለዓይን መድኃኒት ነው ብሎ እንዲህ እየተሳለመው ነው አይኑ ላይ ማለት ነው። እንመልከት የሰይዳችን ጸጉር ይላል ከየት ነው ያመጣው? የነቢዩ አለይሂ ሰላቱ ወሰላም ጸጉር ከየት ነው ያመጣቸው? ሐረር ላይ ያለ ትላላችሁ ስትፈልጉ፣ የሆነ ቦታ ኖር ሁሴን ላይ ያለ ትላላችሁ ስትፈልጉ፣ አብሬት ላይ ያለ ስትፈልጉ፣ አልከስጂው ላይ ያለ ስትፈልጉ፣ ቃጥባሪ ላይ ያለ የት ተከፋፍላችሁ፣ አርዳችሁ ምናምን ይቆራርጣችሁ ምናምን ነው የተከፋፈላችሁት ወይስ እንዴት ነው? ወናውዚ ቢላህ አላህ ይጠብቀን። ግን ወጣት ሆነ እንዲህ አይነትን ተግባር ስትፈጽም በጣም ነው የሚያሳዝነው። ሃይቃ ማለት ይህ ብቻ አይደለም። የሚባሉ ሰዎችን ውሃ እንዲህ እንዲነኩት፣ እንዲደባብሱት እንዲህ ያደርጋሉ አርማ ያሳዝናል እንግዲህ፣ ውሃ ላይ ማለት ነው ምራቅ ትፍ ትፍ እያሉበት ጫት በቃሙበት አፋቸው ማለት ነው። በጣም ነው የሚያሳዝነው ሀይጋ የጃህልያ ዘመን እኛ ሴንቸሪ ማየት በጣም የሚያሳፍርና በጣም የሚያሳዝን ይህን እያደረጋችሁ ያላችሁት ወጣቶች ናችሁ። አላህ ቀልብ ይስጣችሁ። ስትፈልጉ ደግሞ መድረሳ ውስጥ ሰዎች ቂራት የሚቀራበት ቦታ ላይ እንዲህ አይ ተላላችሁስ እንዴ?

ይህ የከርከሩ ድምፅ ይዛችሁ ባለ ምንድነው እንዲህ የሚዞረው ቆይ ትግርኛ ጭፈራ ነው ጀለስካ እንዲህ የሚዞረው ወይስ የሚያዞር በሽታ አለበት አሁን ይህ ነገር እያደረጋችሁ እኮ በእናንተ ቤት በቃ የሌለም ሃፋ ነው ሌላው ደግሞ ሚፍታ ሁሴን የተባለ? የሽርክ አባት ነው። በነገራችን ያልኩበት ምክንያት ገና አሁን ላይ ያሉ የእሱ ፍሬዎች ናቸው። ሙነሺድ ምናምን የሚባሉ ሀቢቢ ሀቢቢ መዲና ናይ በሉኝ ብሎ የሽርክ መዞማ በማውጣት የሚታወቅ ግለሰብ ማለት። በለቅሶ መጥተዋል፣ ግጥም ጨርሰዋል መሰለኝ። እኔ ግጥም እሰጣለሁ፣ እስቲ ምን እንደሚልስ።

አህመዶ እያሉ ማለት ነው። የሆነ ልጃቸው የሚያናግሩ ወይም የሆኑ ግለሰቦችን የሚያዋሩ እየመሰላቸው የነቢዩ ዓለይሂ ሰላቱ ወሰላም ስም እንዲህ ይጠራ። ይህን ዜማ የተወሰደው ከምንድን ነው ስን ከሰልጥኛ ከስልጥኛ ዘፈን። አረፋ ላይ የምትሄዱ ሰዎች መኪና ላይ የሚከፈታለ የሆነ ምንድን ነው ስለረሳሁት ነው። ፋኖ መጣ ነው ምናምን የሚባል ነገር አለ ፋኑ፣ ስላቸው ሌላ ነገር እንዳይመስላቸው፣ እና ስልጥኛ ቋንቋ ላይ እንደዛም ይባላል። የሆነ ዘፈን አለ እዛ ላይ የተወሰደ ነው። ይንጣብኝ ይንጣብኝ። ተው፣ የአማርኛ ያማርኛ ይበቃቸዋል ብላችሁ ብላችሁ ስልጥኛና ጉራግኛ አትስረጉ ይደብራል። ሀይቃ ማለት ነው። ሰው አማርኛ አብዛኛው ሰው አማርኛ ተናጋሪ ስለሆነ ሲባነንባቸው ጊዜ ጉራግኛና ስልጥኛ መስረቅ ጀምረዋል ማለት ነው። በዚህ ዘፈን ደግሞ አስቀድሞ ያሳየኋቸው እህታችን። እንዲህ ዛር እንዳያዛት ሴት እንዴት ትጨፍራለች? ምንድን ነው የምትቀሚ እንዲህ ጋንጃ በበርጫ ነው እንዲህ የምታስቶበት ሁሌ ነው እንዲህ ያዙ ልቀቁኝ የምትለው ኧረ አንዳችሁ አፍሳችሁ ምናምን ነገር አግቧት ረቢስ የሚለው ሀያ የሚባል ነገር የጠፋባት ሲል ይቺ እህታችን ናት። ወላ አላ ቃል ቤስጥሽ እንግዲህ እነዚህ በአጠቃላይ ያሳየኋቸው ቪዲዮዎችን በሚዲያ የተለቀቁ ናቸው። በሚዲያ እንዲህ አይነትን ሽርክ፣ እንዲህ አይነትን ባዳም ልኮ፣ እንዲህ አይነትን ተግባርን ለህዝበ ሙስሊሙ እያሰራጩ ነው። እነማን ስንል ወጣቶች ናቸው። በምን ስም በእስልምና ስም ማለት ነው። በጣም ነው የሚያሳዝነው። እስልምና ከዚህ ሁሉ የጠራን ልክ እንደ ኦርቶዶክስ አንተ ስዕላትን ስለ ከዛ በኋላ ይህ ስዕል ምናምን ስዕል ቢባል ይህ ስዕል ከዛ በኋላ ሱን እየተሳልክ እሱን እየሳምክ ለሱ ጎንበስ እያልክ ምናምን። ወና ወዙ ቢላ ወክተኛ አለይ ሰላቱ ወሰላም የትንሳኤ ቀን ሳሊዎች የቅያማ ቀን ሩህ ንፉበት ወይም ደግሞ ሩህ ስጡት ይባላሉ። ለሳሉትን ነገር ብለዋል። ዛሬ ላይ የሞቱ ግለሰቦች ይህን በፎቶ ራሱ የማይታወቁ ግለሰቦች እያመጣችሁ እየሳላችሁ? ከዚህ በፊት የምታስታወሱ ከሆነ ቡራቅ ምናምን እየተባለ የሆነ ፈረስ እንትን ያለ የተለያዩ ሙስሊም ቤቶች ላይ ይቀመጥ ነበር። ዛሬ ላይ አብሬቲ እየተባለ ጭራሽ ሄደው መቃብራቸው ላይ መንከባለል ትተው ስዕላቸው ስለው ስዕላቸው ላይ እየተንከባለሉ ማን ወጣቶች ማለት ነው። ይህን ነገር ማያስጨንቅ ከሆነ ለአንተ አስፈላጊ ኢምፖርታንት ነገር ካልሆነ፣ ቫሊውን ሰተ ይህን ነገር ማትናገር ከሆነ ወላ ለእስልምና አትጨነቅም። አስረግጬ ነው ምንቅር። ምክንያቱም እስልምና ማለት እንደነዚህ አይነት ኮተት የሆኑ አስተምሮቶችን አጥርቶ ብርሃን የሆነ ጎዳና ሰዎችን እንዲከተሉ የሚያደርግ እምነት ከአላሁ ስብሓን ወተላ ዘንድ የተሰጠ። ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ድረስ ሀዛ ወቢላይ ተውፊቅ ወሰላላ ነቢና መሐመድ ወአላ አሊህ ወሰለም።